ስለምን ታሽቃብጣለ? ስለምን ታሽቋልጣለ? ከቻልክና ከበረታ ጎበዝ ኮንክ እውነትን ተናገር። ነገር ግን ካልሆነልህ ዝም ማለትም ያባት ነው። ተወዳጇ አርቲስት ከነ ሙሉ ቤተሰቦቿ ወደ ኦርቶዶክስ መመለሷን በይፋ ገለጸች። መልላችሁ ፈልጌ መሰላችሁ ነገሮች በቃ አበቁልኝ፣ ምን ልሆን ነው ባለባቸው ሰዓቶች፣ ባለቀላቸው በ11ኛ ሰዓቶች ወደኛ ህይወት መጥቶ እግዚአብሔር በህይወታችን ላይ እስክንገረምና እስክንደነቅ ድረስ። ሰሞኑን ብዙ ኦርቶዶክሳውያንን ያስቆጣው የቲክቶከሮቹ ድርጊት እጅግ መነጋገሪያ ሆኗል። ጓደኝነት ከእምነት አይበልጥም። አዎ ይሄ ነገር ልክ አይደለም። እንደዚህ አይነት ስራዎችን ስንሰራ ከእምነታችን ጋር ይጋጫል ወይስ አይጋጭም ብለን ማሰብ መጠየቅ ግዴታችን ነው። ኢናይስ ክብሯን። ውድ ቤተሰቦቼ፣ ዛሬም እንደተለመደው በአዲስ መረጃ መጥቻለሁ። በተለይም ከእፎይ ጋር ተገናኝቶ ኮሜዲያን እሸቱ የተናገረው ንግግር እንግዲህ ብዙ ኦርቶዶክሳውያንን እያስቆጣ ይገኛል። ይህንንም ወደ እናንተ የማደርሳቸው ይሆናል። እንደተለመደው ይህ ቪዲዮ አቅም እንዲኖረውና ለሌሎች እንዲዳረስ በደንብ ላይክ እና ሼር እንድታደርጉልኝ በአክብሮ እጠይቃችኋለሁ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 አስመስሎ ይህንን ነገር በመናገሩ እንግዲህ ብዙ ኦርቶዶክሳውያንን እያስቆጣ ይገኛል። እኛ እፎይነን እኔም እፎይነን ብለን ስንሰራ እኮ ሙስሊም እህት ወንድሞቻችን ጠልተን አይደለም እዚህ ጋ፣ ነገር ግን ሀቁ ይውጣ እውነቱ ይውጣ እያልን ያለ ነው እንጂ እሱ አሁን አድርጎ አስመስሎ ባወራው አይነት መንገድ አይደለም። ቴንሶ አይገናኝም በፍጹም ማለት ነው። እና እስቲ ሌሎች እህት ወንድሞቻችን በዚህ ዙሪያ ላይ ምን አሉ የሚለውን ነገር እስቲ እንመልከት። እሸቱን አትንኩብኝ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 ጓደኛ ወዳጅ ብቻ ሳይሆን ዘመድ ያላቸው ብዙ ኦርቶዶክሳውያን አሉ። ይህንን መናገሩ ምን አስፈለገው? ካንተ 17 ዓመት ጓደኛ ኢብራሂም በላይ፣ አንድ የሚገርምህንና የሚደንቅህን ነገር ልንገር ከዛሬ 3ና 4 ዓመት በፊት በስልጤ ምስራቅ አዘርነት በርበሬ ወረዳ በቂልጦ ቅድስት ማርያም ገዳም ቤተክርስቲያን ውስጥ ሆነን ጥቂት ጽንፈኛ ኃይሎች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 ወይ መረጃው የለውም ወይም በቃ አልገባውም ብዬ ነው ማሰበው እንጂ። የምር ግን አሁን ያለውን ሁኔታ እያወቀ ያለውን ወጣ ገባ እያወቀ ይሄንን ነገር ከተናገረ እጅግ በጣም እጅግ በጣም እኔም እንደ ቅሬታ ማነሳው ነገር ነው። በተለይም ደግሞ ሃይማኖቱ ያልወከለች ሃይማኖቱ ያልወከለው ማለት ምን ማለት ነው? በተለይ በተምነት ላይ የሚሰሩ ወንድሞቻችን አሉ። አለ እንዲህ በቲክቶክ ላይ ብዙ ነፍሳትን እየመለሱ ያሉ እንዴት ነው ይሄ ነገር? እሸቱ ጋር እኔ በጣም ግራ ገብቶኛል። ወይ እሸቱ ያልገባው ነገር አለ፣ ያልተረዳው ነገር አለ እንጂ እሸቱ መለሰ እኮ ልክ ነው። እሸቱ መለሰ በእሸቱ መለሰነቱ የተናገረው ሀሳብ እኮ ልክ ነው። እሸቱ መለሰ፣ ድምፄን እንደዚህ ከፍ አድርጌ ስምህን እየተጣራው ቪዲዮ በመስራቴ በጣም ይቅርታ ይደረግልኝ። ቢከዝ አይ ሮስፔክት ሶ ማች ማብራዘር፣ እያንዳንዱ የምታደርጋቸው ነገሮች ምናምን ከአእምሮ በላይ ናቸው። በጣም ነው ማከብርህ፣ በጣም ነው መወድህ። እንዳንድ ኦርቶዶክሳዊ ግን ማለት ነው በዚህ ወቅት አልናገርም ብትል ምን ይቀነሳል? እኛ ኦርቶዶክሳውያን ባለማህተቦች እንዲሁ ነን። ወጥተን ለምን ብለን ስንናገር ሀሰትን እየመሰከርን ነው እንዴ? ሰላምን፣ ፍቅርን፣ አንድነትን አብሮ መኖርን ትተን ጦርነት እያወጅን ነው እንዴ? እውነታችን ተረግጦ በሀሰት ተከሰን እኮ የሞት ላይ እንድንቆም እየተሰራብን ስለሆነ እኮ ነው። ለእኛ ብሎ የሚቆማበት ስለሌለን እኮ ነው። ምንጮሆ የትኛው አቅም ያለው ሰውን አሁን የክርስትና እምነት ተከታይ ማህበረሰቦችና የስልምና እምነት ተከታይ ማህበረሰቦችን ማህበራዊ መስተጋብራቸውን መግለጽ የሚችል ቋንቋ ያለው የትኛው አካል ነው? ማን ለየትኛው ኢትዮጵያ ይጠፈዋል? ግን በዚህ ወቅት እንዳንድ ድምፁ በደንብ እንደሚሰማ ሰው እኔ እንዲሁኛው ለፍልፊ ሁለት ሺህ ሰው ምናምን ሊያይኝ ይችላል። አይ ነው ግን እንዳንድ ኦርቶዶክስ ይለፈኝ። እውነት ቪዲዮን አላየኸው ሆኖ ነው? በአምላካችን ላይ እንደዛ አፋቸውን ሲከፍቱ እንደዛ ሲያላግጡ እነሱ እኮ በዛን ያህል ልክ ሲናገሩ አምላክ የምገዛለት ዓለማትን የፈጠረው ክርስቶስ ክብሩ ሊቀንስ እኮ አይደለም። እኔ ግን በስጋ ስለመመላለስ የእምነቱ ተከታይ ይሰማኛል፣ ነው ጥያቄው። ይህ እኮ ነው የሚያንገበግበኝ፣ እንጂ የእኔ ክርስቶስማ በመስቀል ላይ እያዳፉት እየሰቀሉት በፍቅሩ ሲማርካቸው የነበረ ነው። ይገባኛል። ዛሬም ድረስ እንዲህ እየተሰደበ በፍቅር ይጠራል። ይገባኛል እኮ እኔ ግን በስጋ መመላለሰው ይሰማኛል። አሁን ከአስተምሮ አልፎ ማየት አልፈልግህም። አንተን መጣ አሳደ ያዘው፣ በሐሰት ከሶ ለመግደል ተነሱ። ይሄ ነው እኮ የሚያስችሆን። መጅሊሱ መግለጫ አውጥቶ ሰልፍ ሲጠራ ለእኔ ለባለማህተው የቆመልኝ አባት የለም። ለዛ ነው እንዲ ነው የምንገበገበው እኮ። እሸቱ መለሰ ስታይን ጦርነት የምናውጅ መስሎ ነው ተቃራኒ ሆነን ለምን እንዲሆናል ብለን ስ ከአንተ ሀሳብ ተቃራኒ ሆን ኦርቶዶክስ እንደዚህ አይነት አስመሳይ ሰዎች ሀሳባቸውን በጣም ነው የምጸየፈው። እንደ ግለሰብ በዚህ ወቅት ይለፈኝ ምን ችግር አለው? ወይ ደግሞ ዝም አይነው። ድምፃችሁ ቶሎ ነው የሚሰማው ቫይራል ይወጣል እኮ የእናንተ ጉዳይ ሲሆን፣ ድምፃችሁን ተጠቅማችሁ እምነታችሁን እንደው ለምን እንዲህ ይሆናል ማለት ጥሩ ነበር። እንዴት ያለ ማስመሰል ነው! በነገራችን በግለሰብ ደረጃ አይደለም በሃይማኖት አባቶች ደረጃ እንደዚህ ነው የሚያስቡት። ሀገር ያላቸው ምናምን ነው መስሎ የሚታያቸው። ሀገር ያላቸው ማለት ህገ መንግስቱ ለእነሱ የሚሰራ የሚመስላችሁ አሉ አይደላችሁም? እያልኩ እኮ ነው ያለሁት። አሁን እኔ ለምሳሌ አሁን ያሉትን አባቶች የሚሰማችሁ ሰው የለም ነው የምላችሁ። አሁን ከመንግስት መንግስት አይሰማችሁም። እኛ እንዳንሰማችሁ ደግሞ እየተሰራ ነው ያሉ። አሁን እኛ እንዳንሰማችሁ እያደረጋችሁ ነው ያላችሁ። ቁጭ ብላችሁ ብትነጋገሩ ይሻላል። ናአስመሳይ ሰዎች ውሃ ብጠጡ ብዬ እመክራለሁ። ይ ዘመን ክብሯን ውድ ቤተሰቦቼ፣ በተለይም ደግሞ ይሄንን ቪዲዮ የምትመለከቱ ሙስሊም እህት ወንድሞቻችን ካላችሁ እኛ ወጠን በአደባባይ ላይ ሚዲያ ላይ እኔ እፎይ ነኝ እኛ እፎይ ነን ብለን ስንሰራ ሙስሊም እህት ወንድሞቻችን ጠልተን አይደለም። ይሄ ግልጽ እኮ ምንም እንዴት እንዳልተረዳ አላቀ እሸቱ እንግዲህ እሸቱ የሚያወራው ሌላ ነው። እኛ የምናውንም አልተግባባን፣ አልመጣለንም ሀሳቡ እኛ እዚህ ጋር እያወራን ያለ ነው። በእፎይ ላይ እየተደረገ ያለው ነገር ስህተት ነው። መታረፍ መቻል አለበት። ከህግ ውጭ ነው። መጠየቅም ካለበት በህግ ነው እንጂ ይገደል፣ ይታሰር፣ ይሰቀል ሰው አሳድዶ መያዝ ህግ ባለበት ሀገር ካጠፋ በጥፋቱ መቀጣትን መስረሰት መጠየቅ እስካለበት ድረስ ይህ ሰውዬ ለምንድን ነው የሚሳድደው? ይህ ሰውዬ ለምንድን ነው ይገደል ምናምን እዚህ ደረጃ ላይ እንትን የሚባለው ያ ነው እኛን እያስቆጨን ያለው እንጂ። እንዴ እዚ ከሙስሊም ጋር ያለንን ግንኙነት ከሙስሊም ጋር ያለንን ሰላም አንድነት፣ ከሙስሊም ጋር ያለንን የቆየ ፍቅር መግለጽ እንችላለን። አውርተን እንትን መጨረስ እንችላለን። አንችልም እኮ። ስለዚህ እሸቱ ወንድማችን የተናገረው ንግግር እኛ ወጠን በሚዲያ ስናወራ ሙስሊሞችን እንደጠላን አድርጎ የሳለው ነገር እና እሱ ደግሞ ተቆርቋሪ አድርገው ነገር ይሄ እጅግ በጣም ከአሽቋላጭም ያለፈ ነገር ነው፣ እና በዚህ ልክ ሊታሰብ አይገባም። እስቲ የመጨረሻ አንድ ዮኒ ማኛ የሰጠው አንድ የሚያሰቅ አስተያየት አለ፣ እሱ ተከታትለን ወደ ቀጣዩ እንሄዳለን። እሸቱ መለሰ። በዛ ደረጃ ሲያሽቃበጥ አይቼው አላውቅም፣ እመቤቴ ምስክሬ። በሱ አሽቀባበጥ አይነት አለው ለልጁ የሚወልድለት ሁላ ነው የሚመስለው ለምን አትወልድለትም? እኔ በጣም ማከብረ ልጅ ነበር ያንተን ለማየት የድረስ መጥቼ ነበር። አቢያነስ ውቸው ከሪኖ አንተን ለማየት መጥቼ አለው ሰፖርት አድርጌያለሁ። በዚህ ደረጃ ታሽቃብጣለ ብዬ ግን አላሰኩ ናት። ለምን እሱ ልጅ አይናገርም? ኢብራሂም ያልከው ልጅ ሲናገር ሰምተነው እናውቃለን። ኦርቶዶክስን በዛ ደረጃ እንደሚወድ ሲናገር ሰምተነው እናውቃለን። ኔም ዋን ፐርሰን ኦርቶዶክስም በዚህ ደረጃ ወዳለው ብለው የሙስሊም ልጆች ሲናገሩ ሰምተን እናውቃለን። አይ ኔቨር ሄርድ ኦፍ ኢት። ያከብሩናል፣ ይወዱናል የሚል እምነት የለኝም። እኔ አስራ ሰባት ከኮሌጅ ጀምሮ አብረን ያለን ምን ያለን በጣም ወደው ስለ እስልምና በዚህ ወጥቶ በዚህ ወርዶ የነሱ ኡስታዝ እንደዚ አይናገሩም። አክብሩ ነው የሚለው የሰው ሃይማኖት አክብር ነው ቁራን የሚላቸው ውደድ አይደል? ስለዚህ መከባበሩን ነው የፈለግ ነው። መከባበሩ ከምንም በላይ ጥሩ ነው። እኔ ብትወደኝ ባትወደኛ፣ መከባበር የሚባለው ነገር ላይ ማድረግ ጥሩ ነው እና እሸቱ ያረቀው ነገር የመጨረሻ የመጨረሻ የአሽቃባሽ ጥግ ሆነ። ሳይ ወረድክብኝ፣ የመጨረሻ ዱቄት ሆንክብኝ። አንድ ቀን ያንተ ጓደኛ ስለ አንተ ሲመሰክር ሰምተ ነው አናውቅም። አንድ ቀን ያንተ ጀለስ እና ይደብራል። መከባበር ወዳለሁ በሙስሊምና ክርስቲያን ይከባበር ይከባበር፣ መከባበር ማለበት። የኦርቶዶክስ ግን እንደ ኦርቶዶክስ አሰዳቢ፣ አዋራጅ፣ አሽቃባጭ አይቻላል ስታ አለ እንጂ ለመወደድ አሁን ኦርቶዶክሱ ነው ከኦርቶዶክስ እንኳን አደረሳችሁ ከሚል ፈጣሪ ምስክሬ ለእስልምና ኢድ ሙባረክ የሚለው ይበዛል ለመታወቅ ልብሱን ለብሰውት ኢድ ሙባረክ ለማለት የሚያሽቃብጠው ኦርቶዶክስ ይበዛል። የሙስሊሞች ሲሉ በተለይም ደግሞ ከክርስቲያን ከኦርቶዶክስ ቤተ ወንድሞቻችን አሁን ላይ እየተደረገ ያለው ነገር የሆነ ያለው ሁኔታ እጅግ በጣም የሚገርመው እና የማሽቃበጥ ጥግ በጣም ብዙ ብዙ ሰዎች ላይ እየታየ ነው የሚገኘው እና ሰሞኑን በተለይ ታዋቂ ቲክቶከሮች ያደረጉት ድርጊት እንግዲህ ብዙ ኦርቶዶክስ ኦርቶዶክሳውያንን እያስቆጣ ይገኛል። እስቲ ወደዛው እንሂድና እንመልከት ምን እያደረጉ እንደነበረ የአሄራ ወንድሜ እንኳን አደረሰሽ። የአሄራ ዋህቴ ረመዳን ከሪም፣ ይኸው ነው ምኞቴ። አንድ እንደተመለከታችሁት ነው እንግዲህ፣ ኢድ ሙባረክ ማለት አንድ ነገር ነው አይደለ? እንዲ እህት ወንድሞቻችን፣ የስራ ባልደረቦቻችን፣ ጓደኞቻችን እንኳን አደረሳችሁ ኢድ ሙባረክ ና ማለት ኖርማል ነው። በቃ በቃል ማለት እንችላለን፣ ቴክስት መላክ እንችላለን። አለቀ ችግር የለውም። ግን በዚህ ደረጃ ክርስትናችንን ከሚፈቅደው ውጪ በሚመስል መልኩ ወጦ በዚህ ደረጃ ላይ እንትን ማለት ግን ተገቢ ነው ብዬ አላስብምና ይህንን ነገር እንግዲህ ብዙ ሰዎች እየተቀባበሉት ይገኛሉ። በዚህ ደረጃ ሄዶ ማሽቃበጥ ግን ተገቢ ነው ብዬ አላስብም። በቃ በስነ ስርዓቱ ልክ አለው፣ አረ እኔ መጠን አለው እኮ። አረ እንዴ መከባበር፣ መቻቻል አንድ ነገር ነው። ከዛ አልፎ ተርፎ ግን ወጦ ሃይማኖት በማይፈቅደው መልኩ ሃይማኖታዊ አስተምሮ ባሌለው መልኩ ግን እንደዚህ አይነት ድርጊቶች መፈጸም ተገቢም አይደለም። በክርስትናም ተቀባይነት የለውም። በምን በየትኛው መልኩ ተቀባይነት የለውም? እነሱ በዚህ መልኩ እኛ ጋር የእኛን መስቀል ይዘው ቆብ አድርገው ነጠላ ለብሰው ያደርጋል አረ በፍጹም የማይታሰብ ነገር ነው እነሱ የማያደርጉትን ነገር እኛ እዛ ጥግ ድረስ ሄዳችን ማሽቃበጣችን ምንድን ነው ነው ግራ የገባኝ ነገር እስቲ እንመልከት። የተዝንሰውን አስተያየት እንመልከት። ጓደኝነት ከእምነት አይበልጥም። እንግዲህ ከኔ ጋር በሚታዩ ሰዎች እኔም ጭምር እየተወቀስኩ ስለሆነ መልስ ልሰጥ ነው የመጣሁት። የተለያዩ ገዳማትንና ቤተክርስቲያናትን ስንረግጥ ሕዝቡ እንዲድንበት እንዲማርበት ብለን በአደባባይ እንደምናሳየው ሁሉ ጥፋት ሲኖርብን በአደባባይ መተራረማችን ግዴታ ነው። ከኦርቶዶክስ አማኞች በዘለለ ሙስሊም እህት ወንድሞቻችን ይሄ ነገር ልክ እንዳለሆነ በኮመንት ስጽፉ ተመልክቻለሁ። አዎ ይሄ ነገር ልክ አይደለም። እንደዚህ አይነት ከእምነታችን ጋር ይጋጫል ወይስ አይጋጭም ብለን ማሰብ መጠየቅ ግዴታችን ነው። እንኳን አደረሳችሁ ለማለት ያክል እንደሆነ ይህን ቪዲዮ እንደሰሩት ብዙዎቻችን እንረዳለን ብዬ አስባለሁ። ስለዚህ እናንተም ይቅርታ አድርጉላቸው፣ እነሱም ይቅርታ ይጠይቃሉ። እንደዛ ነው የሚሻለው። ለማንኛውም ክቡራን ውድ ቤተሰቦቼ፣ በዚህ ዙሪያ ያላችሁን ሀሳብ እና አስተያየት እናንተም ኮመንት ላይ ማስቀመጥ ይችላላችሁ። ወደ ቀጣዩ ቪዲዮ እንሄዳለን። ቀጣዩ ቪዲዮ እንግዲህ ሰሞኑን በጣም ተወዳጅ አርቲስት የሆነችዋ እንግዲህ ሰሞኑን እንግዲህ ወደ ኦርቶዶክስ መመለሷን እና ከዚህ በፊት ጠፍታ እንደነበረ እና አሁን ደግሞ እግዚአብሔር ያደረገ እናትን ነገር ምስክርነት ሰጣለች ያንን ተመልክተን እንመልሳለን አብራችን ቆዩ እግዚአብሔር የውሳኔያችን ሰዓት ነው ወደ ኛ ህይወት የሚመጣው እግዚአብሔር በማያስፈልገን ሰዓት ላይ ወደ ኛ ህይወት አይመጣም መለላችሁ ፈልጌ መሰላችሁ ነገሮች በቃ አበቁልኝ ምን ልሆን ነው ባልንባቸው ሰዓቶች፣ ባለቀላቸው በሰዓቶች ወደኛ ህይወት መጥቶ እግዚአብሔር በህይወታችን ላይ እስክንገረምና እስክንደነቅ ድረስ እጃችንን ባፋችን እስክንጭን ድረስ በብዙ ነገሮች ያስገርመናል። ለዚህ ደግሞ ምስክር እኔ እኔ በእግዚአብሔር ቤት ሁል ጊዜ ምስክር አለኝ። እውነቴን ነው ምላችሁ፣ እግዚአብሔር በእኔ ህይወት ላይ የሚያደርጋቸውን ነገሮች እንዲ ነው ብዬ መግለጽ ያቅተኛል። እግዚአብሔር መልካም አባት ነው። ደጋባት ነው። ለዛም ነው በቻልኩት መጠን የእግዚአብሔርን ቃል በሶሻል ሚዲያ ሼር ማረጋችሁ፣ ምክንያቱም እኔ የቀመስኩትን ነገር እናንተም እንድትቀምሱና ከእግዚአብሔር ጋር ያላችሁ ነገር በቃ ደስ የሚል እንዲሆን ስለምፈልግ ነው። ታሪኬን ቅያሬ ውበት ማንነት የጠራህኝ ጌታ አንተ ነህ እረፍቴ። እንባና ልሰፍርም በመዳፌ የክብር ዜማ ሞልቶ ባፌ። እህታችን እግዚአብሔር አምላክ በቤቱ ያጽናሽ። እንደምታውቋት እንግዲህ ብዙ ፊልሞችና ድራማዎችን የሰራች ተወዳጅ አርቲስት ነች። እንግዲህ እግዚአብሔር ያደረገላትን ድንቅ ተአምር በመናገር እንግዲህ መመለሷን የገለጸች ትገኛለች። ጥሩ ነው። እነዚህ ወደ እግዚአብሔር ሰከን ብሎ መመለሱ መልካም ነው። ዓለም አያዋጣም። እቺ ዓለም አታዋጣንም፣ አታዛልቀንም። እቺ ጊዜያዊ ዓለም በብዙ ልጅ ልጅ ነገር በብዙ ነገሮች ወደ ራሷ ትስበናለች፣ ከእግዚአብሔር ታርቀናለች። ግን ደግሞ አታዛልቀንም። ስለዚህ እንደዚህ በጣም ተወዳጅ የሆኑ ተሰሚ የሆኑ ተደማጭነት ያላቸው ሰዎች ሰከን ብሎ ወደ እግዚአብሔር ሲቀርቡ ለሌሎችም ማስተማሪያ ነው። ክብሯን ውዳሽ ዩቲዩብ ቤተሰቦች ለዛሬ እንግዲህ ያቀረብኩላችሁ ቪዲዮ ይህንን ይመስላል። በቀጣይ በሌሎች ቪዲዮ እንመለሳለን። በተለይም ደግሞ ከወንድማችን እፎይ ጋር ተገናኝቶ አዳዲስ መረጃ ሲሆን በየጊዜው አብዴትን ማድረጋችሁ ይሆናል። ይህን ቻናል ሰብስክራይብ እያደረጋችሁ ጠብቁ። መልካም ሳምንት ይሆኑላችሁ።